አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የአላህ ሰላም ያለ ዝነት አይለያችሁ። ላለሁኝ ለቻናሌ አዲስ የሆናችሁ ላይክና ሰብስክራይብ እያደረጋችሁ ቤተሰብሁን አበረታቱኝ። እንዲሁም ነባሮች ስለምሰጡኝ አስተያየት አመሰግናለሁኝ። ቪዲዮውን ላይክ አድርጋችሁ እስከ መጨረሻው እንድትከታተሉኝ በአክብሮ ትጠይቃለሁኝ። የነቢዩላህ ሉጥ ዓለይህ ሰላም ከክፍል አንድ የቀጠለ ክፍል ሁለት የነቢዩላህ ሉጥ ታሪክ ማለት ነው። ክፍል ሁለት ከካሃዲያን ጎን ተሰለፈች። ይህም ሁኔታ ሉጥ ዓለይህ ሰላም ከቤታቸው ውጭ ከሃዲያንን በቤታቸው ውስጥ ደግሞ ከሀዲት ሚስታቸውን መታገል መታገል አስገድዷቸው። ስለሆነም በጣም በጣም ደካም ይሰማቸው ነበር። ቢሆንም ግን ትግስት እያደረጉ ያለ መሰልቸት ወደ አላህ ጥሪ ማድረጋቸውን ቀጠሉ። ከህዝባቸው ከህዝባቸው ግን ማመናቸው ቀርቶ በዳዕዋቸው በማላገጥ ከእውነተኞቹ እንደሆንክ የአላህን ቅጣት አምጣብን አሉ። ሉጥ ዓለይሂ ሰላም ህዝባቸው ቢቀልዱባቸውም ታግሰውና ችለው አሁንም ማስተማራቸውን ቀጠሉ። ከሃዲያኑ የሰዶም ህዝቦች ሉጥ ላይ ማፌዛቸውንና ማስቸገራቸውን አጠናክረው ቀጠሉ ሉጥ ዐለይሂ ሰላም በአላህ ሱብሓነሁ ወተዓላ እንደሚጠበቁ በመዘንጋት የሰዶም ህዝቦች ሊያጠቋቸው ሞከሩ ሉጥና ቤተሰቦቻቸውን ቤተሰቦቻቸውን በመናቅም ሉጥና ተከታዮቹ ከከተማችሁ አውጧቸው አሉ እነሱ የሚጥራሩ ሰዎች ናቸውና አሉ። የሰዶም ህዝቦች ቆሻሾች ስለነበሩ ነቢያቸው ሉጥ ዐለይሂ ሰላም ከመጥፎ ነገር ተመለሱ፣ በተመሳሳይ ጾታ መካከል ግብረ ስጋ ግንኙነት አትፈጽሙ ብለው ሲመክሯቸው በሉጥና ተከታዮቻቸው ንጹህነት በመቀለድ እነሱ ንጹሃን ናቸው ሲሉ አሾፉባቸው። ሉጥ ዓለይህ ሰላም ህዝባቸው ቢቀልድባቸውም ታግሰውና ችለው አሁንም ማስተማራቸውን ቀጠሉ። ከሃዲያኑ የሰዶም ህዝቦች ሉጥ ላይ ማፌዛቸውንና ማፌዛቸውን ማስቸገራቸውን አጠናክረው ቀጠሉ። መላእክት መላእክት ነቢዩላህ ኢብራሂም ዓለይህ ሰላም ቤት ሄደው ዘየሯቸው። ከዚያም መላእክት ራሳቸውን ለኢብራሂም አስተዋወቁ። እኛ አዋቂ ልጅ እንደምታገኝ ልናበስርህ ከጌታህ ዘንድ የተላክን መልእክተኞች ነን አሏቸው። አሁን ከአንተ ቤት ወተን ወደ ሉጥ ህዝቦች በመሄድ ሉጥን እንረዳዋለን። የህዝቦቹ መጥፎ የህዝቦቹ መጥፊያ በዚች ሌሊት ነው፣ ቀጠሯቸው ጎህ ሲቀድ ነው በማለት መላእክቱ የመጡበትን ዓላማ ለኢብራሂም አሌህ ሰላም አስረዱ። ኢብራሂም በሁኔታውም ተደነግጠው ነገሩ እንዲዘገይ ለማድረግ ሞከሩ። መላእክቱ ግን የአላህ ስብሓነ ወተዓላ ትዕዛዝ ስለሆነ ሳይዘገይ የሚፈጸም መሆኑን አስረዷቸው። መላእክቱ ከነቢዩላህ ኢብራሂም ዓለይህ ሰላም ቤት ወጥተው ወደ ሰዶ መንደር አመሩ። አሱር ሰላት ወቅት ሲሆን ሰዶ መንደር ዳርቻ ደረሱ። ከዚያ ቦታ ላይ ወደን ከዚያ ቦታ ላይ በደን ውስጥ የሚፈስ ወንዝ ነበር። ከወንዙ ዳርቻ አንዲት ልጅ ውሃ ለመቅዳት ቆማ አገኟት። ይህች ልጅ የነቢዩላህ الله ሉጥ አለይሂ ሰላም ልጅ ነበረች። አራቱ ወጣቶች ስታይ ለማየት ለየት ያለ ውበት ስለነበራቸው! ተደናገጠች። ከአራተኛው አንደኛው የሉጥ ቤት የት እንደሆነና እንግዳም ይቀበሉ እንደሆነ ጠየቃት። ልጅቷም የሰዶም ሰዎችን አጸያፊ ተግባር ስለምታውቅ ለአባቴ ተናግሬ መልሱን እስከምነግራችሁ ድረስ እዚህ ቆዩ፣ ወደ ሰዶም እንዳትገቡ ብላ አስጠነቀቀቻቸው። የውሃ እቃዋን ወንዙ ዳር ተወችና ፈጥና ወደ አባቷ ሉጥ አለይሂ ሰላም ዘንድ በመሄድ ሶስት ሰዎች እርሳቸውን ፈልገው እንደመጡ ነገረቻቸው። ሉጥ ይህንን መልእክት ሲሰሙ ተደሰቱ ወይስ አዘኑ? ስለ ሁኔታው አላህ ሱብሓነሁ ወተዓላ በሱረቱል ሁድ ውስጥ እንደዚህ ይላል፤ መልእክተኞቻችንን ሉጥን በመጡ ጊዜ በነሱ ምክንያት አዘነ፣ ልቡም በነሱ ተጨነቀ። ይህ ብርቱ ቀን ነው አለ። ሉጥ አለይሂ ሰላም ዛሬ አስቸጋሪ ቀን ነው አሉና ፈጥናው ወደ እንግዶቹ ሄዱ። እንግዶቹን ሲያዩ ለሰዶም ሰዎች መጥፎ ተግባር እንዳይጋለጡ በመፍራት ይበልጥ አዘኑ። ሉጥ አለይህ ሰላም እንግዶቹን ከየት እንደመጡ ጠይቋቸው መልስ ሰጧቸው። ወዴት እየሄዱ ወዴት እንደሚሄዱ ሲጠይቋቸው ግን መልስ አልሰጣ አልሰጧቸውም ነበር። ይልቁንም በእንግድነት እንዲቀበሏቸው ጠየቋቸው። ሉጥ አለይህ ሰላም እንግዶቹን ለማስተናገድ ስስት አልነበራቸውም። ነገር ግን መላእክት መሆናቸውን ስላላወቁ ከመንደሩ ሰዎች አጸያፊ ተግባራቸው እንደ አጸያፊ ተግባራቸውን እንዳይፈጽሙባቸው ፈርተው ነበር ያዘኑት። ከዚያም ፊት ለፊት እየመሩ እንግዶቻቸውን አስከትለው ወደ ሰዶም መንደር ገቡ። በመንገድ ላይ እያሉ ሉጥ አለይሂ ሰላም ቆም አሉና፣ ከዚህ ሀገር ሰዎች አስጠነቅቃችኋለሁ። በመሬት ላይ እንደነዚህ ሰዎች ቆሻሻ ሰው የለም አሏቸው። መላእክቱ ሉጥ በሰጧቸው ማስጠንቀቂያ ላይ ምንም አስተያየት ሳይሰጡ ዝም ብለው መንገዳቸውን ቀጠሉ። ሉጥ ዓለይህ ሰላም ለእንግዶቹ ይህን ያሏቸው ከሰዶሚያውያን ዓይን እንዲርቁ ፈልገው ነበር። እንግዶቹ ግን ምንም ሳይናገሩ ጸጥ ብለው ቆሙ፣ ጸጥ ብለው ቆዩ። በዚህ ጊዜ ሉጥ ዓለይህ ሰላም ወደ ሶዶም መንደር በሌሊት ተደብቀው እንዲገቡ ጠየቋቸው። እንግዶቹ ይህን ተቀብለው ምንም ሳያ ማንም ሳያቸው ከሉጥ ጋር በመሆን በሌሊት ወደ ከተማዋ ገቡ። ሉጥ ዐለይሂ ሰላም እንግዶቹ ሌሊት ገብተው ዋት ጎህ ሲቀድ ማንም ሳያቸው ይወጣሉ በሚል አስበው ነበር። ውድና የተከበራቸው የቻናሌ ቤተሰብ ወዶችዬ የነቢዩላህ ሉጥ ዓለይሂ ሰላም ክፍል ሁለት የህይወት ታሪካቸው ይህን ይመስል ነበረ። እንሻላህ በክፍል ሶስት ደግሞ እስከምንገናኝ በያላችሁበት አላህ ይጠብቃችሁ። ሀገራችንንም ሰላም አላህ ያድርግልን። በምንሰማበት ምንጠቀምበት አላህ ያደርገን። እና ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። በክፍል ሶስት እስተምንገናኝ በያላችሁበት ሁላችሁንም አላህ ከክፉ ነገር ከሁሉም ነገር ይጠብቃችሁ እያልኩኝ እያልኩኝ አሰላሙ አሌይኩም